ዋና ዋና ዜናው በደንቢያ ወረዳ ሰቀንት ቀበሌ ራሱን ፋኖ ብሎ የሚጠራው ታጣቂ ቡድን በንብረት ላይ ጉዳት ማድረሱ ተሰማም። በላይ አርማጭ ወረዳ ጃኒ ፈንቀራ ቀጠና የሚደረገው ውጊያ ዛሬም እንደ ቀጠለ ምንጮች ተናገሩ። በተለያዩ አካባቢዎች በቅማንቶች ላይ የሚደረገው ተናጠላዊ ጥቃት መቀጠሉ ታወቀም። ክልሎች ሀገር በቀል የችግር መፍቻ መንገዶችን ተጠቅመው ለሰላም አስጊ የነበሩ ችግሮችን መቀነስ ችለዋል ሲል የሰላም ሚኒስቴር ገለጸም።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 በደንብ ያ ወረዳ ሰቀልት ቀበሌ ከጎንደር ወደ መተማ ሲጓዙ በነበሩ የህዝብ ማመላለሻ አባዱላዎች ላይ ፋኖ የተባለው ታጣቂ በፈጸመው ጥቃት ከፍተኛ ጉዳት መድረሱን የመረጃ ምንጮቻችን ገልጸዋል። ድርጊቱ የተፈጸመው ትላንት ሰኔ 13 ቀን 2017 ዓ ምት ነው ያሉን የመረጃ ምንጮቻችን፣ ጽንፈኛው ታጣቂ ጭንጫጌ የተባለው አካባቢ አራት አባዱ ላይ የህዝብ ማመላለሻዎችን አስቁሞ ጥቃት ፈጽሟል ብለዋል። ፋኖ ካስቆማቸው አራት አባዱላ መኪኖች መካከል አንዱን ሙሉ በሙሉ በእሳት አቃጥሎ ያወደመው ሲሆን ሌላ አንድ አባዱላ በቦምብ ተመትቶ ከፍተኛ ጉዳት ደርሶበታል ተብሏል። ሌሎች ሁለት አባዱላዎች ደግሞ ጎማቸውን ጨምሮ በበርካታ የጥይት ሩምታ በመመታታቸው ተበላሽተው መቆማቸውን ከቦታው የነበሩ አይንማኞች ገልጸዋል። መኪኖች ሳፋሪዎችን ጭነው እየተጓዙ እያለ ነበር በፋኖ ጽንፈኛ እጅ ወድቀው ለከፍተኛ ጉዳት የተጋለጡት የሚሉት የመረጃ ምንጮቻችን አንድ ሹፌር ሩጦ ሲያመልጥ ሶስቱ ታግተው መወሰዳቸውን ተናግረዋል። በተሳፋሪዎች ላይ የደረሰ ጉዳት ስለመኖሩ በዝርዝር የታወቀ ነገር ባይኖርም እስካሁን መኪኖች ላይ ከደረሰ ጉዳትና ሹፌሮች ከመታገታቸው ውጭ የተነገረ ሌላ ጉዳት የለም። ፋኖ አባዱ ላይ ህዝብ ማመላለሻ መኪኖች ላይ ጥቃቱን የፈጸመው ሰሞኑን ላይ አርማጮ ወረዳ ትክል ድንጋይ ከተማ ተጠርንፎ የሰነበተውን የማዕከላዊ ጎንደር ዞን ምልምል አድማ በታኝ ስታጓጉዙ ሰንብታችኋል በሚል መሆኑን አንዳንድ የመረጃ ምንጮች ገልጸዋል። የተፈጠረውን ችግር ተከትሎ የመከላከያ ሰራዊት ወደ አካባቢው ገብቶ ፍተሻ እያደረገ መሆኑን የነገሩን የመረጃ ምንጮች የአይምባን አካባቢው ማህበረሰብን ጽንፈኛ ቡድን የሚያጋልጥ ከሆነ ከዚህ በፊት የተወሰደውን አይነት እርምጃ እንደሚወስድ ማስጠንቀቁን ተናግረዋል። ከጎንደር ወደ መተማ በሚወስዱ አውራ ጎዳና ላይ በተደጋጋሚ ጥቃት የሚፈጸመው ከድርማስ እስከ ጓንግ ባለው ቀጠና መሆኑን የሚገልጹት የመረጃ ምንጮች መከላከያው በአካባቢው ያለውን የፋኖ ኃይል አሳዶ ካልመታውና መንገዱን ማስጠበቅ ካልቻለ ኩ የሆነው የጽንፈኛው ፋኖ ጥቃት ተጠናክሮ መቀጠሉ አይቀርም ብለዋል። በቀጠና የፋኖ ታጣቂ ከወረዳውና ከዞኑ ባለስልጣናት ጋር በስውር ተባብሮ ስለሚሰራ ነው የመሰለ ጉዳት በንብረትና በሰው ህይወት ላይ እየደረሰ የዘለቀው ተብሏል። ትናንት ጥቃት የደረሰበት አካባቢ ከወራት በፊት ከቦሆና ከተማ የተነሳ አንድ ባጃጅ በፋኖ ኃይል በእሳት እንደወደመና ሹፌሩን ጨምሮ ሁለት ሰዎች ታግተው መወሰዳቸው አይዘነጋም። የክልሉና የፌዴራሉ መንግስት በአፈቀላጤ ሚዲያዎቻቸው አማካኝነት በአማራ ክልል የተፈጠረውን ፋኖ የተባለ ታጣቂ በወሳኝ መልኩ መምታታቸውን እየገለጹ ባሉበት በአሁኑ ሰዓት አይን በአካባቢ የተፈጸመው ጥቃት የንግግሩን እውነተኛነት ጥያቄ ውስጥ ጥሎታል። በላይ አርማጮ ጃኒ ፈንቀራ ቀጠና የሚደረገ ውጊያ ዛሬም እንደቀጠለ ምንጮች ተናገሩ። በቀጠናው የሚንቀሳቀሰው የተደራጀ ሽፍታ ከቀናት በፊት ባለቀበሌ ጥቃት ከፍቶ ሶስት የመንግስት ታጣቂዎችን መግደሉን ተከትሎም በመከላከያ ሰራዊቱና በሽፍታው ቡድን መካከል ትናንት ሰኔ 13 ቀን 2017 ዓ ም የጀመረው ውጊያ ዛሬም ተጠናክሮ መቀጠሉ ተሰምቷል። ትናንት በነበረው ውጊያ አካባቢ ሚሊሻና የመከላከያ ሰራዊቱ ጥምር ኃይል በሽፍታው ላይ በወሰዱት እርምጃ ከአካባቢ አውጥተው ማባረራቸው ተሰምቶ ነበር። ይሁን እንጂ የሽፍታው ቡድን በሳንጃ ወረዳ ከሚንቀሳቀሰው የፋኖ ታጣቂ ጋር በመተባበር ዛሬ ሰኔ 14 ቀን 2017 ዓ ም ባደረገ መልሶ ማጥቃት ውጊያም መከላከያውና ሜሌሻ ይዞት ከነበረው አካባቢ እንዲያፈገፍግ ማድረጉን የመረጃ ምንጮቻችን ተናግረዋል። ይህን ተከትሎ በመከላከያ ሰራዊቱ በኩል ኃይል ተጨምሮ እንዲገባ መደረጉና ውጊያው አንዳንዴ እየቆመ ሌላ ጊዜ እየተጧጧፈ መቀጠሉ ተሰምቷል። የሽፍታው ቡድን በሳንጃ ወረዳ ለሚንቀሳቀሰው የፋኖ ታጣቂ እንደ ደጀን ሆኖ ስለሚያገለግል ጃኒ ፈንቅራ ቀጠናን እንዳይለቅ ለማድረግ ይህን ውጊያ አጠናክሮ መቀጠሉን ምንጮች ተናግረዋል። እነ ማሩ ኪዴ የሚመሩት የነብሰ ገዳዮችና የሽፍቶች ቡድን በቅማንት ምድር የፋኖ ወኪል ሆኖ እየሰራ በመሆኑም ይዞታውን ለማስፋፋት በሚል ሰሞኑን የጀመረው ጥቃት አሁን ለተፈጠረው ውጊያ ምክንያት ሆኗል ተብሏል። በውጊያ የደረሰው ጉዳት እስካሁን አልታወቀም የሚሉት የመረጃ ምንጮቻችን፣ ትላንት በተደረገ ውጊያ የሁለት አርሶ አደሮችን ቤት የሽፍታው ቡድን በእሳት ማቃጠሉን ተናግረዋል። የላይ አርማጭ ወረዳ ችግሩን ገና ከመጀመሪያው እንዳይፈታ ከአቅሜ በላይ አይደለም በሚል ባሳየው ቸልተኝነት አሁን ለደረሰው ውስብስብነት ተዳርጓል ተብሏል። ውጊያው እየተደረገ ያለው በአርሶ አደሮች መንደር ውስጥ በመሆኑ ከፍተኛ ቁጥር ያላቸውን ንጹሐን ዜጎች ሊጎዱ ይችላሉ የሚል ስጋት መኖሩ ምንጮች ተናግረዋል። የሽፍታ ቡድን አካባቢውን መበጥበጥ ከጀመረ ከአንድ ዓመት በላይ እንደሆነው የሚናገሩት የአካባቢው ነዋሪዎች እስካሁን ከኩንጅባና ጃኒካው ቀበሌዎች በመቶች የሚቆጠሩ ነዋሪዎች አካባቢያቸውን እየጣሉ በትክል ድንጋይና አርባባ ከተሞች መቀመጣቸውን ገልጸዋል። ዛሬ ጠዋት የተጀመረ ውጊያ እጊያ ፈረስጌና አምቦላ በተባሉ ቦታዎች እየተካሄደ እንደነበረ የመረጃ ምንጮቻችን ለጃኖቅማንት ሚዲያ ተናግረዋል። በተለያዩ አካባቢዎች በቅማንቶች ላይ የሚደረገው ተናጠላዊ ጥቃት መቀጠሉ ታወቀም። በየአካባቢው በቅማንቶች ላይ የሚፈጸመው የፋኖ ጥቃት እንደቀጠለ መሆኑን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ገልጸዋል። ዛሬ ሰኔ 14 ቀን 2017 ዓ ም በደንቢ ወረዳ በረቅ ቀበሌ ራሱን ፋኖ ብሎ የሚጠራው የሌባ ቡድን የአንድ ገበሬ በርካታ የቁም እንስሳት ዘርፎ መውሰዱ ታውቋል። የመረጃ ምንጮች እንደገለጹት ከሆነ ጽንፈኛው ታጣቂ አርሶ አደሩን ለመግደል አስቦ ወደ ቦታው ቢመጣም ሰውየው ባለመገኘቱ ንብረቶቹን ጠራርጎ ወስዷል። በተመሳሳይ ዜና ባለፈው ሐሙስ ሰኔ 12 ቀን 2017 ዓ.ም ምህረት ጋና ቀበሌ ውስጥ ገብቶ በመንገድ ላይ ሲጓዝ የነበረ አንድ ወጣት ገሎ መሳሪያውን ይዞ መሄዱን ምንጮች ተናግረዋል። በሌላ ዜና በዳዋዳ ሞት ቀበሌ አርማጅ ወጥ ወንድ ያወቀ የተባለው ወጣት በፋኖ ከፍተኛ ድብደባ ደርሶበት ወደ ሕክምና መግባቱ ተሰምቷል። ወጣት ወንድ ያወቀን ይዘው ወደ ጫካ በመውሰድ መሳሪያ ለማምጣ በሚል ክፉኛ የደበደቡት በአካባቢው የሚንቀሳቀሰው ራሱን ፋኖ ብለው የሚጠራው ቡድን አባላት ናቸው ተብሏል። በዳዋ ዳሞትና ሌሎች የጎንደር ዙሪያ የቅማንት ቀበሌዎች የሚደረገው ጥቃት ላለፉት ሁለት ዓመታት ተጠናክሮ የቀጠለ መሆኑን የሚናገሩት ነዋሪዎች ጥቃቱ ዛሬም አልቀረም ብለዋል። በሌላ ዜና የጎንደር ከተማ የገጠር ቀበሌ በሆነው ፈንጠር የሚኖሩ ቅማንቶች ላይም ተከታታይ ጥቃት እየተፈጸመ መሆኑን የመረጃ ምንጮች ገልጸዋል። ከሳምንታት በፊት ወደ ፈንጠር ባታ ቀበሌ ዘልቆ የገባው የፋኖ ታጣቂም ሲሳይ ነጋሽ የተባለን አርሶ አደር ለመያዝ ሙከራ አድርጎ ሳይሳካለት ሲቀር ከብቶቹንና አምስት ጎረቤቶችን አግቶ ወስዶ እንደነበር ምንጮች ገልጸዋል። ከቀናት በፊት ደግሞ ወንድሙን ዘውዱ ነጋሽን አፍነው ወስደው ከደበደቡት በኋላ መሳሪያውን እንዲያስረክባቸው ቢያደርጉም እስካሁን የት እንዳለ አልታወቀም ተብሏል። እንዲህ አይነት የተናጠል ጥቃቶች በአማራና ቅማንት አጎራባች ቀበሌዎች በሚኖሩ ቅማንቶች ላይ ተጠናክረው መቀጠላቸውን ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ መቆየቱ አይዘነጋም። በነዚህ አካባቢዎች የሚኖሩ ቅማንቶች በተቻላቸው መጠን ራሳቸውን አደራጅተው ከእንደዚህ አይነት ጥቃቶች መከላከል መቻል አለባቸው ሲሉ የቅማንት መብት ተሟጋቾች ለጃኖ ቅማንት ሚዲያ ተናግረዋል። በሌሎች የቅማንት አካባቢዎች የሚንቀሳቀሱ የቅማንት ታጋዮች በድንበር አካባቢ የሚገኙ ወገኖቻቸውን በማደራጀትና በማበረታታት የበኩላቸውን ኃላፊነት መወጣት አለባቸውም ተብሏል። ክልሎች ሀገር በቀል የችግር መፍቻ መንገዶችን ተጠቅመው ለሰላም አስጊ የነበሩ ችግሮችን መቀነስ ችለዋል ሲል የሰላም ሚኒስቴር ገለጸም። ሚኒስቴር መስሪያ ቤቱ አክሎም ለዘላቂ ሰላም ክልሎችን አሳታፊ ያደረገ ተግባራትን እየሰራ መሆኑን ተናግሯል። ቢሮው ክልሎች ሀገር በቀል የችግር መፍቻ መንገዶችን ተጠቅመው ለሰላም አስጊ የነበሩ ችግሮችን መቀነስ ችሏል ይበል እንጂ አሁን ባለው ሀገራዊ የሰላም ሁኔታ መጠኑ ይለያይ እንጂ ሁሉም ክልሎች በሚባል ደረጃ የሰላም ችግር ያለባቸው በመሆኑም የትኞቹ ክልሎች በዚህ መንገድ ችግሮቻቸውን እንዳስወገዱ በስም አልጠቀሰም። ዛሬ ሰኔ 14 ቀን 2017 ዓመተ ምህረት ከሁሉም ክልሎች ከተወጣጡ የሰላምና ጸጥታ ዘርፍ ኃላፊዎች ጋር ምክክር እያደረገ መሆኑን የጠቀሰው ሚኒስቴሩም የሐሳብ ልዩነትን ለማጥበብ ተቀራርቦ መስራት አስፈላጊ መሆኑን ጠቁመዋል። የሰላም ሚኒስቴር የተባለው ተቋም በብልጽግና መንግስት ተሰይሞ ወደ ስራ ከገባ ጊዜ አንስቶም አገሪቱ ውስጥ ብሔር ተኮር ግጭቶችንና ጥቃቶችን ጨምሮ አንዱ ክልል ከሌላው ክልል ጋር በቦታ ይገባኛል ጉዳይ የለየለት ጦርነት ውስጥ ገብቷል። አሁንም ቀጥለዋል። ተቋሙ ስሙ የሰላም ሚኒስቴር ይባል እንጂ ሀገሪቱ ውስጥ በሚፈጠሩ የእርስ በርስ ግጭቶች ውስጥ ገዢውን መንግስት ብቻ ደግፎ በመቆምና ሚዛናዊነት የጎደላቸው ውሳኔዎችን በማሳለፍም ይታወቃል። በዛሬው መድረክ ላይ ንግግር ያደረጉት ሚኒስቴር ዴታው ካይረዲን ተዘራም ክልሎች አገር በቀል የችግር መፍቻ መንገዶችን ተጠቅመው ለሰላም አስጊ የነበሩ ሁኔታዎችን አስወግደዋል ሲሉ መንግስት ፖለቲካዊ ጉዳዮችን ጭምር በባህላዊ ሽምግልና አዳፍኖ የማለፍ ስራ እየሰራ መሆኑን ጠቁመዋል። በአንድ ወቅት የቅማንት ህዝብ የማንነትና የራስ አስተዳደር ጥያቄ አስተባባሪ ኮሚቴ ከአማራ ብልጽግና ባለስልጣናት ጋር ገብቶ እንዲሸማገል ሲሰራ የነበረው የሰላም ሚኒስቴር መስሪያ ቤት አሁን ላይ በማንነታቸው ብቻ ተለይተው በስር ላይ የሚገኙ የቅማንት ተወላጆች እንዲፈቱ በክልሉ ላይ ጫና እንዲፈጥር ቢጠየቅም ዝምታን መርጧል። በዛሬ ዕለት የሰላም ሚኒስቴር ባዘጋጀው መድረክ ላይ የሚሳተፉ በተለይም የአማራ ክልል የሰላምና ጸጥታ ዘርፍ ኃላፊዎች በክልል ውስጥ የሚገኙ እንደ ቅማንትና ገው ያሉ ብሔሮች እንደ ህዝባቸውን ለማጥፋት አለሞ የሚሰሩ ጽንፈኞች መሆናቸው ይታወቃሉ። ሚኒስቴር መስሪያ ቤት የሁሉንም ክልሎች ሰላምና ጸጥታ ቢሮ ኃላፊዎች ሰብስቦ በሀገሪቱ ለሰላም አስጊ የነበሩ ችግሮች በህዝብ ማህበራዊ ሴቶች አማካኝነት እንዲቀንሱ መደረጋቸውን እየገለጸ ባለበት ወቅት ኦሮሚያ ክልል ኦነግሸኒ ሲል በሚጠራው የኦሮሞ ነጻነት ሰራዊት ላይ እርምጃ እየወሰደ መሆኑን ሲገልጽ በተመሳሳይ በአማራ ክልል የተንሰራፋው ስርዓት አልበኝነት ተባብሶ ቀጥሏል። በትግራይ ክልልም በቃን ወደ ቦታችን መልሱን የሚሉ የተቃውሞ ሰልፎች ቀጥለዋል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎች ይህን ይመስሉ ነበር። መልካም ጊዜ